ሰላም ጤና ይስጠልን። ውድና የተከበራቸው የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ ዛሬ የሶምያ የሰይድ፣ የሀዩ ጉዳይ እንደቀጠለ ነው። ሁለተኛ ደግሞ አራተኛ እህትየዋም የ ሰይድ እህት ከጀርመን መጥታለች። እሷም ተቀላቅላለች መድረኩን። ይሄ ነገር ወደት የሄደ ነው ድራማ ነው። ግማሹም ይሄ ነገር እየቀለዱ ነው። በፊት እውነት እውነት መስሎን ነበር። አሁን ላይ ግን በሚያወሩት ነገር እራሳቸው ድራማ እየሰሩ ነው እየተባለ ነው። ትናንትና እንግዲህ ሰኢድ እንዳያችሁት የመን ላይ መንገድ ላይ ሆኖ ጫት እየቃመ ጫት እየበላ ወደ ሀገሬ ወደ ኢትዮጵያ መግቢያ አምስት ሳንቲም የለኝም የምሳፈርበት በጊዜ እንኳን ምንም ነገር የለኝም እያለ የአእምሮ ዘገምተኛ መስሎ ጫቱን እየቃመ ነበር። ያየ ነው። ሁለተኛ ወደ አዩ ወደ ሶምያ ስንመጣ ሶምያ እንግዲህ ዛሬ መታለች። መታ ደግሞ አጭርና እውነታውን መልስ ሰጥታለች። እሱም ደግሞ ምን አለች? ሶምያ ደግሞ ያለችው እሱ በእውነት ሲያውቀው ነው። እየቃመም አይደለም፣ በፍጹም እሱ አይደለም። ጫት ሊበላ ቀርቶ ሊቅም ሚቅም ሰው እንኳን በፍጹም በአጠገቡ እንዳልፍ አይወድም። ስለዚህ የውሸት ነው፣ ማስመሰል ነው። ቢዝነስ ደግሞ አጣ ብር መሳፈር ያለው በእውነት ውሸቱን ነው በጭራሽ ይሄን አይደለም እያሉ ተናግራለች ማለት ነው። ሁለተኛ እንግዲህ ሁለተኛዋ ሚስትስ ደግሞ ሀዩ ምን አለች? እሷም እንግዲህ ሰይድ እንደ እየተሰቃየ ልጆችን አሳየኝ እያለ ልጆቹን አፍቀውት አብዷል፣ ራሱን እንትን ብሏል። እኔ እና አንቺ እንገናኝና ይዋጣልን እንደ ጎረምሳ እየተቀጣጠሩ እየ ወራሩ ነው ያሉት። እኔ ባገኝሽ እዝጋ ነው ጭንሽ ጋር ገብቼ የምቆነጥጥሽ እያሉ ከወሬያቸው አንጻር ከተረዱት አንጻር እነዚህ ሰዎች ውሸታቸውን ነው፣ ተጣልተው አይደለም ተመካክረው እየሰሩ ነው የሚሉት ደግሞ ብቅ ብቅ ብለዋል። አራተኛ ላይ እንግዲህ እህትየዋም ተጨምራለች ማለት ነው። እስኪ ሶምያ ዛሬ ምን አለች የሚለውን ቪዲዮ ቀንጨፍ አድርገን እናሳያችሁ፣ ተመልከቱ። ነው እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ፣ ለፈለፉኝ። የሚለቀውን ቪዲዮ አይተክ ካትም ጣልኩ። ሰውየ የሰማ ምን አገባኝ? ግን ለማንኛውም ማለት ነው እንግዲህ ሰይድ ጫቱ ምናምን እየቃመ ነው፣ ተመችቶታል። እየመረቀነ ነው ማለት ነው። እኔ ግን በምርቃና ማለት ነው አንዷን ሱመያ መስልክ እዛት እንዳትሄድ ማለት ነው እንግዲህ ቅሞ የማያውቀው ሰውዬ እኔ አይደለሁም በርግጥ እኔ እኔ ጋ ሲሆን ማለት ነው ብንጣላ እንኳን አይደለም ጫት እንደዚህ ጫቱን አሽቶት አያውቅም ግን ይሄ የማን ነው የአዩ ውጤት ነው ማለት ነው እንጂ እኔ ውጤት አይደለም ማለት ነው እና ምንድነው ምንድነው ምንድነው እኔ እንደነገርኳችሁ ውዶች ይሄ ስራ ሰራ አለሁ ብያችሁ ነበረ ማለት ነው በዚሁ አጋጣሚ አንዳንድ አሽቃባጭ ያዩ እንትኖች አሉ ማለት ነው አዩ ስርስር የሚሄዱ ማለት ነው ያዩ ጓደኞች ተብዬ ማለት ነው። ወደ ሸቃላ እናቷ ተመለሰቻለች እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው እንደናንተ ስርስር እየሄድኩኝ ብር አለ ምንም። መስራት ትልቅ ነገር ነው ሰርቶ ማግኘት ሰርቶ ራስን መቻል የመሰለ የለም። እሺ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ ልዩነታችን ይሄ ነው። እኔ ሸቃልነቴን እየሰራውኝ አላጋ እዋደቃለሁ። እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው። ስለዚህ አንቺ ጓደኛ ተብዬዋ የራስ ጉዳይ ልመልስልሽ አልነበረም፣ ግን ስለ አንቺ አይደለም ላወራ የመጣሁት አሁን ማለት ነው። እንዲህ ሀዩን እንደሰማች፣ ማነው ሶምያን እንደሰማችኋት። እኔ ብሰራም ስራ ክቡር ነው ዝቅ ብዬ ዛሬ ሰርቼ ነገ ከፍ ላለሁኝ። ስለዚህ ወደ ሽቅልና ገባች ብትሉም ምንም አይመስለኝም። ስራ ብሰራም መጨመር እንጂ መቀነስ አይደለም። ሽቅልና ብገባ ዛሬ ቁጭ ብዬ ከምመለከት ብሰራስ ምን ችግራለሁ? ከማዳም ቤት ሁኜ ይሄን እየሰራው በትርፍ ጊዜም ደግሞ ቢዝነሴን እንዴት ስሰራለሁ፣ የቱበሬን አሳድጋለሁ በራሴ እምተማመን ጎበዝ ነኝ። ሱቅ በነሱ በዝብ በነሱ ራሱ እየሰራሁባቸው ነው እየነገርኩባቸው ሱቅ ከፍችባቸዋለሁኝ ሱቅ ከፍቻለሁ በማለት ተናግራለች። እንግዲህ እሷ የመን እጃ አለሁ ነበር ያለችው። አሁን ደግሞ ቀይራ አትከተለኝ፣ እኔ ያለሁት ኡማን ነው ኡማን ናቶሉ ኡማን ከፈለክ። ኡማን ዱባይ ናቶሎ ስትል እንግዲህ ሀዩም ደግሞ ተነስታ እኔና አንቺ ይዋጣልን የመንም ሆንሼትም እንገናኝና እንደባደብ በማለት ሀሳቧን ስትገልጥ ነበረ። ሁለቱ እየተመላለሱ ሁለተኛ ሶስተኛ፣ ደግሞ የሰይድ እህት ተጨምራለች። እሱ ቤተሰብ አይግባ እኔ ያስተካክለዋለሁኝ፣ ማንም አይግባ እያለ እንትን ሲል ነበር። ወንድሜ ግን በዛ አይነት ደረጃ ሳየው በጣም ነው የተሰማኝ። ስሜታዊ ሁኝ ያለው ወንድሜ እንደዛ ሆኖ አያውቅም እያለች የሰይድ እህት ደግሞ ከጀርመን መታለች፣ መታለይ ስላቸው ተቀላቅላለች፣ ቤቱን ማለት ነው። እንግዲህ አሁን ላይ ያሉበት ሁኔታ ሁሉም በዛ አይነት ደረጃ እየተቀላቀሉ ነው። ይሄ ነገር ድራማ ነው ወይ ሲሆን አነጠብ ነው እያሉ ሕዝቡም ውሸት ነው፣ ይሄ ነገርማ ሽቀላ ነው እያሉ ነው። እንግዲህ ከቪዲዮ ስንረዳ ከቃላታቸው አወራወር፣ አሰነዛዘር እኛ ተመልካቾችም የተለያየ ሀሳብ ሰጥተናል። እናንተስ ምን ትላላችሁ? ምክንያቱም ሲ እኔ እና አንቺ ብንገናኝ ከጭንሽ ስርዬ በቁንጥጫ ለመዝግሻለው እያለች ስትላት ነበረ። ማነች ሶምያ፣ ለሀዩ መልስ ሰጥ። ሀዩስ ምን አለች የሚለውን እስኪ አብረን ቀን ጨፍ እያረግ እነ ቪዲዮውን የተመላለሱትን ማለት ነው። እኛ ተመልካቾች እንግዲህ ሀሳብ መስጠት የተረዳነውንም ወገንታዊ ሳንሆን ሀሳባችንን በኮሜንት ሴክሽን ማስቀመጥ መነጋገር መፈትፈት መወያየት አኔዌይስ አለ ማለት ነው ስለዚህ እስካሁን መልሳቸውን እንስማ በአንዴ ነው እንትን ይሄ የገንዘቡ ራሱ አሁን በቃ እየሸቀልሽም ስለሆነ ገንዘቡም ጥማት ሆነብሽ ሳይድማ ለ ዚጋ እንደ በቃ እንደ ቢዝነስ አርግሸዋለ እኔ እንደ ወጥቼ ነው በቃ በእናንተ ሱቅ ከፍቻለሁ ያልኩት አንቺ ግን በቃ የንዴት እያስመሰልሽ ግን ቢዝነስሽን እያስከየሽ ነው ማለት ነው። ግን እኔ በዛው ልክ ማድረግ የምፈልገውን እያደረግኩ ነው ሽ እንዳንቺ ወጥቼ አልንጣጣም። ለማንኛውም ግን እስኪ ቪዲዮን አንድ ላይ እንየው፣ ወሬ ሳላበዛባችሁ ማለት ነው ቪዲዮውን እንየው። ወደ ቪዲዮ እንሄዳለን። የሰይደ ምት የተናገረችው ነገር አለ። እስኪ ስለሷም አንዳንድ ነገር እላችኋለሁ ማለት ነው። በሰው ማስደውዬልሽ ነበረ ድምፅ ስሰሚ ገና ለገና ትዘግብኛለሽ ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺ ማግኘት ስል አልቻልኩኝ፣ ገባሽ አይደል? ትግስት ፍራቻ አይደለም፣ ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱም ሳናግረው ለእኔ ተይው፣ እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትግስት ፍራቻ አይደለም። እስከ ጥግ ድረስ ይሄዳሉ፣ እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺ ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እና ያለን እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባይ፣ ሆነ እኔ የነግርሻለሁ ገባሽ። እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሹ አንቺና አንቺ ብቻ ነሽ። እኔ አሁን የምነግሽ ይህን ነው። አንቺና አንቺ ብቻ ነች። በምንም ይጂ ምንም አድርጌ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚጋ የመጣሁት አንቺ ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም፣ ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅሱ አይደለሁም። ግን ግዴታ ስለሆነብኝ እዚህጋ ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ ዝግ የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቅ ልን። ገብቶሻል? በቃ እኔ ጥግድ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁትኝ። ከአቅሜ በላይ እንዴ! ጎዳና ላይ እስከመቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እዛው እንገናኝ እንግዲህ ማለት ነው ሲኪና እንግዲህ እንዳያችኋቸው የሰይድ ምህት በዛ አይነት ለዛችኛው ቱ ለሁለተኛዋ ሚስት ለልጆቹ እናት ለዚች ለሶሚያ ሳይሆን ለሃዩ መልስ ስትመልስላት ነበር። ወንድሜ በዛ አይነት በፍጹም አይቼው አላቅም። አንቺ ጋር ከሆነ ነው እንደዚህ የሆነው። ስለዚህ ወንድሜ ላይ የምታላግጪውን ብታቆሚ ይሻልሻል። ሶስት አራቴ ደውያለሁ በማለት በጣም እየተናገረቻት ነበረ ያለችው ማለት ነው። እሷ ግን አሁንም አልተፋታችም። ሁለተኛ ያለችው ሚስት ይዋጣልን፣ እኔና ሀዩ ሶምያ እንያያዝ፣ እንማታና እዛው ያሸነፈ ይውሰድ እያለች ነው እንግዲህ። ሁሉም ቤተሰብ መቼም የወለደችው ሀዩ ነች፣ ማነች ሶምያ ነች ና ቤተሰቦቹ ሁሉ እኔን ነው የሚሉት። እሷ ራሱ ልውሰድሽ ብላኝ ነበር እያለች ብዙ ብዙ ስትል ነበረ ሶምያ ማለት ነው። ይህ ሶምያ እንግዲህ የማን ነው ስሙ ሰይድ እንግዲህ ልጆችን አሳይኝ በማለት ነው እንግዲህ የወለደ ሰው ምን ቢሆን። እኔ እውነቱን ለመናገር ድራማ ካልሆነ ይታረቃሉ፣ ነገ ጠዋት። ግን እሷና እሱ እንግዲህ እንደዚህ መሆናቸው በጣም ነው እንትን የሚለውን ከሆነ ድራማ ከሆነ ይሄዱበት። ምክንያቱም ህዝቡም ማየትም መፈረጅም የሚፈልገው እንደዚህ አይነት ቀልድ ስለሆነ ማለት ነው። እስኪ ያችኛዋ ደግሞ እንገናኝ እንገናኝ፣ ወንድ ከሆንሽ ያለቻትን የፎከረችውን፣ ቆረጥ አርገን ቢሮውን እንመልከተው በቀይ ባረግ እመጣልሻለሁ ነው፣ ይዋጣልናል ነው፣ ፊት ለፊት እንገናኛለን። አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው፣ እኔ ደግሞ አበደን አልፈራሽም፣ እመጣልሻለሁ እዛው በቀይ ባረግ። ሰላም፣ እንዴት ናችሁ ውድ የተከበራችሁ ተመልካቾቻችን? ዛሬ እንግዲህ ውስጤ እርር ድብን ቀጠል ለብዬ ይኸው ቪዲዮ ራሱ መስራት ሳልፈልግ ለዛሽ ተኝ ከሲዝ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ የምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሻል መሰለሽ። በጣም እንኳን የጠገብሽው ምን ነው የምትይው? ምን መሆን እምሮች ነው? ለምንድነ ባለቤት የምታሰቃየው? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታቅያለች። እንኳን ሳልናገር ተናገሬ እንኳን ምን ሰው መሆን ታቅያለች። እኔ አንቺን ልፈራ አይደለም? እንኳን መፍራት አይደለም? ምን ምንም ምንም ልታረግኛቸው። ምክንያቱም ታቂያለች፣ በረኪና ጠጥቼ የተረፍኩ ሰው ነኝ በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ ይህ ደግሞ አዩ አይደለሁ። ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይን እያየ ዝም ብዬ አልቀመጥም። ተቀምጠሽ አልኩ አዩ። ገና እንግዲህ ጦርነት ላይ ነው። ሁለተኛው የዓለም ጦርነት የት እንገናኝ እየተባባሉ ሁለታቸውም ቀጠሮ የት እናደርገው ፊልማውን እያለች ነው። የትም ቢሆን ይመቸኛል ነይ ብቻ አንቺ እያለች ሁለታቸውም በእንትን ላይ ይገኛሉ። ስለዚህ ሶምያ እንኳን አደል ማን ነው የትም ነይ እያለቻት ነው። እኔ ከጭንሽ ስርዬ ነው እመለዝግች በቁንጥጫ እያለ እኔ ዝጋ ሳያቸው ድራማ እየመሰለኝ ነው የሚታየኝ፣ በእውነት ነው ምላቸው። እና ሀዩም ምንድነው ያለቻት? ሀዩም እንግዲህ ክሎሮክስ ጠጥቼ አታቂኝም፣ ገልብጬው የተረፍኩ ሰው ነኝ። እንኳን አይደለም ይሄን በረኪና ጠጥቼ ይህንትን ያልኩ ነኝ። ስለሱ ስለ ሰይድ ራሴን አሳልፌ እሰጣለሁ። እሱ እንደዛ እየተንከራተተ አንቺ ትቀልጅበታለሽ፣ ድራማ ትሰሪበታለሽ። አያሳዝንሽም? እንዴት እየሆነ ልጆቹን ብሎ ነው። ስለዚህ እባክሽ ትሰሚው እንደሆነ ስሚው። ካልሰማሽው እኔ መጣልሻለሁ። ማንንም አልሰማም፣ ማንንም አልፈራም። እኔ እኔ ሀዩ መሬት አንቀጠቅጣለሁ እያለች ፉከራው እንደቀጠለ ነው። ማን እንደሚያሸንፍ ግን እኛም ተመልካቾች እዚሁ እያየን ነው። እንግዲህ በቪዲዮ በስልክ አይጋጠምም ያሉበት እኔ አንድ ቤት አንድ ሰፈር ሆነው እየሰሩ ነው ነው ብዬ በራሴ አመለካከት የማስበው። ሁለተኛ እንግዲህ ያው ይስሩ። ሁለተኛ እንግዲህ በቃ ይሄ ነው ያለው ነገር በማለት ሁለቱም በረኪናም ጠጥቼ ማንም እንትን አላለኝ ገልብጭ ስጥል በረኪና ጠጥቼ ምንም የሆንኩት ነገር የለም። እኔ ስለ እሱ ህይወቴን ሁሉ እሰጣለሁ። ታለሱ ህይወቴ ባዶ ነው። እሱ እንደዚ ሲንከራተት ያመኛል በማለት ሀሳቧን ስሰነዝር ነበር። እኛም ተመልካቾች እንግዲህ የተመለከተንን ሀሳብ ስንሰጥ እነዚህ ልጆ ድራማ ላይ ናቸው ወይስ ምንድን ናቸው እያልን ነው። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ አርጉ። በቀጣይ ክፍል ንገናኝ። ባይ ባይ።